ከዛ በቃ እንትን ብሏል። የትናንትናው እንጃ ላያችሁ ተናግራ ከዛ ወታለች ጨራለች። እየየውት ነው ወጣች። በኔ እዚህ ጋር ያሳየኛል እንዳለች ነው የሚያሳየኝ። ቲክቶክ እራሱ ነቅሏታል። ረጅም ሰዓት ስልክ ስታወራ ደውሎላት እንትን እያላት ነው ማለት ነው። በቃ እኔ እናንቺ ንስማማ። ለምን ሀቢባ ቤት ታቀርብኛለሽ? ለምን ፎቶ ታስወጫለሽ? ትውጅኝ የለ በቃ ብሩን ሰጥሻለሁ። ያጃጅ ልሽ ከጊዜ በኋላ መተሽ ብቻ ከጊዜ በኋላ መተሽ ደግሞ እንደገና ሲክድሽ ስልኩን ሲያጠፋብሽ ነኛ ጋሉሽ አንዴ ነው እድል ኔትወርክ ነው ያለች ነው አቆም ቁጥሩን ላኪ። ዋትሳፕ ላይ ቁጥሩን ቁጥሩንና ፎቶ ላኪልኝ። ማንም አይሰማትም እኮ ስሙን ይዬ። ከዚህ በኋላ ዛሬ ፎቶውንና ስልኩን ካላክሽ አንቺ ከሱ ጋር ተጀናጅነሽ ተስማምተሽ፣ በቃ ተውት፣ እኛ እንፈቷለን ብለሽ፣ ኦኬ፣ ደስ ይለናል። ሂዱ፣ ፍቱት፣ ተፋቀሩ። ከጊዜ በኋላ ግን መጥሽ ድጋሚ እኛ ቤት ልታል። እሺ፣ ዘኔ አንዛባሽ ምድነው እንዴ? ኔትወርክ ነው። እሺ ላኪ። ዋትሳፕ ላይ ላኪ። ዋትሳፕ ላይ ቁጥርሽ እየጠባኩሽ ነው። እኔ አሁን አራት ሰዓት ላይ እርዳታ አለብኝ። አሁን ሶስት ሰዓት ላይ ምሳዬን እበላለሁ፣ ቡና ጠጣለሁ። ሀና በሩን ዝጊው ፕሊስ፣ የቲቪው ጫጫታ እየረበሽኝ ነው። እሺ ሊህ በዳም ምና እንዴት ነሽ አለ። አሁን ገብቼ ከዚ ሴትዮ ጠርታኝ ነው የወረድኩት። ግን ያለ ማቋረጥ ነው የምትኮምችው። ኮመንትሽ እንደ ኮምፒውተር ኮፒ ጫንቆኝ እኮ ነው ውድ፣ የሚል አድርግ ፈጣሪ እረፍት የላትም። ስትቆምት ቤተሰብ ኮፒ ፔስት አንድ አይነት ቆምት ይሄው። እሺ አስገባውሽሽ፣ ምንድን ነው ችግርሽ? እሺ፣ በመጀመሪያ ስላስገባሽ እኛ አመሰግናለሁ። እኔ እኔ አፍቅሬው ሳይሆን ብቻ እኔ እንጃ አላቅም፣ ያኔ ምን ብዬ እንደምነግርሽ አላቅም። ታሪኩ ሁለት ነው ግን የአንደኛው ይቅርና የባሰብኝ እንድናገር በጣም እንቅልፍ ያሰኝ። እሺ እኔ አጎቴ ነው ያሳደገኝ እና ከአጎቴ ቤት ነው ያደግኩት ማለት ነው። ከዛ የአጎቴ ልጅ ነው። በጣም ማሪ አቀጣጥ ብለሽ አውሪ ውዴ፣ ነቃ ቀልጣፍ ብለሽ አውሪ። እየፈረሱ ስለሆነ ነው ውዴ ሻውራለኝ። ከዛ የአጎቴ ልጅ ነው እና በቃ በጣም ነበር የሚያስቸግረኝ በሰዓቱ እዛው እያለን ማለት ነው። እና ትምህርት ቤት ይከተለኛል። በቃ አንቺን ወድጄሻለሁ አፍቅረሽ አለኛ። እንዴ አንተ፣ እኔ እኮ ለአንተ እህት ነኝ። አንተ እንዴት ነው እኔን የምትወደኝ? አንተ ደግሞ ስትም እኔ ተፈረኝ አይቻልም። አኔ አልሞስ አንተ እህቶች አሉ። እኔ ለአንተ ያክስ ልጅ ነኝ። አንተ ደግሞ ልነ ያጎት ልጅ ነህ። እንዴት ነው አንተ እንዲህ አይነት ነገር የምታስበው? በቃ በጣም ብዙ ቦታ ድሮ ክርስቲያን ነበር። ቤተ ክርስቲያን ይከተለኛል፣ ትምህርት ቤት በሚሄድ ሳት ሃይማኖት ቀሽ እሺ፣ እምነት ቦታ ምናምን በይ እሺ። ከዛ እዛ ሁሉ ይከታተለኝ ነበረ አትሎ ትምህርት ቤት ሁላ እና በቃ የሆነ ሰዓት ላይ ደግሞ በጣም ያኔ በጣም ተፈተነኝ፣ ፈተነኝ። በቃ በሰዓቱ የአጎቴ ምስት የሚለችም አጎቴም የሚለም ነበር ያኔ ሰርግ ሄደዋሉ። ልጃቸው ስታገባ ማለት ነው። እኔ ነበርኩኝ የቤት ከዛ አንድ ያጎቴ ልጅም አለች አብረኝ ማለት ነው። ከዛ የሆነ ታይም ላይ መጣ። በቃ ከዛ መጣና እቤት ላይ እራት ምናምን በልተን ተሰባስበናል። ያለሄዱትም አሉ። ከዛ ከመጣ በኋላ በቃ ጠጣ። ልጁ እንትን ለ ሱስ ይቅማል። ከዛ መጣና ቡና ምናምን ጠጥቶ ወጣ ያኔ በሰላም ነው የወጣው። በዚህ ሰዓት እራሱ አለ እሱ። ደግሞ በዚያ ላይ ባለ ትዳር ነው። አንተ ባለ ትዳር ነህ። በዚህ ላይ ደግሞ እህት እህቴ ባለ ትዳር እንኳን ባትሆኚ፣ ላንተ እኮ የአክስት ልጅ ነኝ። ለምንድን እንድምታረገኝ? እኔ ልኖርበት ትምህርት፣ እኔ ልማርበት በቃ በጣም ያስቸግረኛል። እና እኔ አንቺን ካላገባሁ ወይ እገልሻለሁ፣ ወይ በድግምት አንድ ነገር አስደረግሻለሁ ብለኛል። ሂድ ግደለኝ፣ እሱ እንደውም ይሻላል በቃ ያኔ አንተ እኔን በህይወት ኖሬ ያንተ እኔን ከምታገባኝ ብትገለኝ እመርጣለሁኝ። ከዛ ለቤተሰብ እናገራለሁ ብዬ አልኩት። ለረጅም ሰዓት እናት አባቱ ቤት ያኔ ሁለት ናቸው። እኔ ታነሽ ያጎት ነው የሚያሳድገኝ። ይሄ የሚያስቸግረኝ የታላቅ ይሆናል። ከዛ በቃ እንደ ቡና ምናምን በምጠራሩ ሰዓት ላይ በፊት ሰላም እያለን እገባለሁኝ፣ ጠጣለሁ ምናምን። በቃ ይሄን ነገር እንትን ስል እኔ ራሴ በመግባት በመሳቅ መመጫወት ነው እኔ ግን እንደ ቤተሰብ እንጂ እንደሌላ ነገር አላየሁ። እሱ ይሄና እንደ ሌላ አየን በመግባት ነው ብዬ በቃ ቤታቸውን መግባት ታውኩኝ። እናቱም አባቱም በጣም ትናቸው እኔ ሽምግልና አላቸው በጣም ሽማግሌ ናቸው። ከዛ የሆነ ታይም ላይ አቆንኩኝ። እንደዚህ ፋሲካ ደርሶ ምን ፈስገው እነሱ ቤት ነበረ ሌሊት ላይ ማለት ነው። ከዛ እንዲህ ለቡና መሄድ ምናምን አቆንኩ እንዲህ ኧረ፣ ይቺ ልጅ ምንሆና ነው እኔ ቤት የማትመጣው እያለ ወንድምዮን ጠይቃል። የልጁ አባት ማለት ነው። ከዛ ስዕል እኔ ምን አውቃለሁ ህጅ ብዬ ብላትም እምቢ አለችኝ እና ቡና ደግሞ ውስን መጠጥ ነው ይላል። እኔ ያለውበት ቤት ወንድምዮ ማለት ነው። ከዛ እንዲህ እያለ እንዲሁ እየፋስ ቀቀን በቃ በጣም ጦርነት ተፈጠረ። ያኔ ትልቁ ጾም ነው። እንዴት ነው ቤት የማትገባው እና ጾሟን ማታጠፈው ለምንድን ነው ብሎ ማለት ነው።

ለምንድን ነው ማስወጣት? ምንድን ነው ቤቱን? ሰው ስለ ፖለቲካ ስለ ሃይማኖት ማውራት አይችልም እንጂ እዚህ ቤት የደረሰባትን ነገር በአጎቷ ልጅ ተደፍራም ከሆነ የደረሰባት ነገርም ካለ መናገር መብቷ ነው። እዚህ ቤት ስለ ፖለቲካ ስለ ሃይማኖት ስለ ብሔር ዘረኝነት ነው ማውራት የማይቻለው እንጂ ምንም አይነት በደል የተበደለ ሰው መጥቶ እዚህ ቤት መናገር ይችላል። የግል ችግር ያለባችሁ ሰዎች ካላችሁ መውጣት ካላችሁ ከሷ ጋር የግል ችግር ካለብሽ ታሪኳን ማዳመጥ ካልፈለሽ ቤቱን ለቀች መውጣት እንጂ አስወጫት ማለት መብት የለሽ። እሺ ቀጥይ ውዴ። ከዛ አብዬ በቃ የሆነ ወንድምየው ታላቁን የምኖረ ታነሽ ብብየሸለሁ ታላቅ እያጎቴ ማለት ነው። ከዛ አንቺ እኛ ቤት አትገቢም፣ እንደዚህ ሆነች ነው ምናምን። በቃ እኔ እኔ ችግሩን ለመናገር አልፈለኩኝም። አሁን እንዳልኩሽ ለምን አያምኑኝም በማለት ማለት ነው። ከዛ መሀል ላይ መጣ ልጁ። አሁን እንዳልኩሽ ሰርግ በሄዱ ሰዓት ላይ ማንም ል የለም ነበር በቦታው ላይ። ጫት ቅመዋል እዛው ቤት ማለት ነው። ያኔ እህቱም አለች ሚስቱም ነበረች። ቡና ጠጥተን ነው የወጣው በሰላም ቡና ጠጥተናል። ከዛ የሆነ ሰዓት ላፊ ነበር እና እስከ ሰባት ሰዓት ምናምን ቆይተን ነው እኛም እነሱ ሙቤቶችም መስሎን የተበታተነን ቤት ውስጥ እያለን፣ ከዛ ጫት የቀመንበትን ቦታውን ገ በናንስች ያጽድች ምናምን፣ ከዛ ልንተኛ በር ቆለፍኩ። ከቆይታ በኋላ መብራት ጠፋ፣ እሱ ከወጣ በኋላ ማለት ነው፣ ሰዎቹ ከወጡ ወዲህ። ከዛ መብራት ስጠፋ የሆነ በቃ ውስጤ ፍርሃት ፍርሃት አለኝ ታውቂያለሽ፣ ማንም የለም ቤት ውስጥ። እንዴት ያኔ እስካሁን ድረስ ቆየ። ማብራት ጠፋ። እኔም እንቅልፍ እምቢ አለኝ በሰዓቱ። ከዛ ለመጀመሪያ ቀን ብቻይን ሳደር ማለት ነው። የቤቱ በር የሆነ ድምፅ ወጣ፣ ሳረጋለሁ፣ እንዲህ የሆነ ስታጣሚ ድምፅ ወጣል እንደዛ ማለት ነው። ከዛ ባነንኩኝ። እንዴ ማን ነው በዚህ ሰዓት ላይ አልኩኝና ምንም ቶሎ ብዬ ድምፅም አልሰጠሁኝም ነበረ። ከዛም በኋላ መጣ። በቃ ማን ነው አልኩት። እኔ ነኝ አለ አቤት አልኩ። ከዛ ስልክ እረስቼ ነው እንደ የሚ ስልክ ነው የራሱ እያልኩት ዛ ስልክ አሁን ቁጭ ያልኩበት ቦታ እረስቻለሁ አለኝ። እኔ ስሙን ልጠቀስ አልፈልግም። አንተ እዚህ ጋር ስልክ የለም ብዬ እለዋለሁ፣ ልጁን ማለት ነው። ከዛ ስለው እኔ አይደለሁ እንደ ማውቀው ይሄ ትንሹ ስልኬ ነው ያለው። ትንሹ ስልክ አንድ መርፌ አይደለም የነሳሁት ስለው

ልክ እኔ በሩ እንደከፈቱ እጄን ነው ያዘኝ፣ ቀድሞ ከዚ እጄን ሲያዘኝ ጊዜ ወደ ኋላ መውደቅን ብቻ አውቃለሁ በሰዓቱ ማለት ነው። ከዚ ወደ ኋላ ከወደቅኩኝ በኋላ እሱ ያኔ ኮንደም ዞን የመጣው በዛ ሰዓት ማለት ነው። ከዛ የሆነ በቃ ራሱን እንትን ስል እኔ ምናምን እንትን ስለኝ የሆነም ብይን ነገር አውቃለሁኝ ራሴን ማለት ነው።

አንተ ወንድ ከሆን በኮንደም ራስ ተከላከለ። አንተ ነ ያደጋ ለልጥልኝ ነው እና አንዱ ዲፈረንት ወንድ ከሆን ግን ነገ ይሄን አሳያቸዋለሁ ብያልኩ ማለት ነው። ከዛ ብዬ ስለው ጊዜ በቃ ልጁ እኔ ምንም ምንም አልፈልግም እሱም ብቻ ስጪ ምናምን አለን እኔ አልሰጥም። ከዛ በሳቱ እጄን ጠምዞ ምናምን ነገር ይዘው ወጣ ይሄ ልጅ ማለት ነው። ከዛ የአጎቴ ሚስት ልጇን ከዳረች ወዲህ መጣች። ያኔ በቀኔ በሳቱ የሆነ አይሙሩ አላውቅም። እንደ እብድ ነገር አደረገኝ። ከዛ የጎቴም እስከመጣች በኋላ አንቺ ልጅ ሰላም አይደለሽም፣ አንደኛ የሆነ ታውቂያለሽ። በተኛውም ሰዓት ሳልተኛም እሱ በዚን ሰዓት ላይ እየለፈለፍኩትን ነበር የሚለፈልፍለት ነበር እነሱ እያሉ እራሱ። ከዛ አንቺ ለመናገር ባትፈልጊም እኮ በግዠትም ሆነ እንደዚህ በሆነሽም እየለፈለፍሽ ነው። ምንድን ነው ያደረገሽ? ማን ነው ምናምን ብላለችኝ። አይ እከለ እንዲ እንዲያደርጉኝ ነው ማለት በእንቅልፍ ልብሽ ልቀቀኝ ልቀቀኝ ምናም ምናምን ትያለሽ። ከዛ ነው ያጎትሽ ሚስት ማን ነው ምንድንነው ያደረገሽ በህልምሽ እየ አዎ አንደኛ በእንቅልፍ ልበኝ ሆነ፣ ሳልተኛ እቃ ይዣለውኝ እንዲ ቁጭጭጭ ብዬ ራሱ ማለት ነው። አተኝም ምን ትያለሽ ልቀቀኝ ምናምን ነው ምትሉ? አዎ በቃ ይሆን እሱ ስታገለኝ የምለውን ሁሉ ነው እንደብድን ያደረገኝ ከዛ ስጠይቀኝ ጊዜ በቃ ይሆን አልናገር ምንም አለንኩም፣ አልኳት። መጨረሻ ላይ ጸበል ወሰደችኝ አስራ ስድስት ቀን ጸበል ገባው። ከዛ ጸበል ከገባው በኋላ የሆነ እዛችሁ ሊያስደግምብኝ እንደጀመረ ምናምን ነገር የሆነ እዛው ተገልጠልኝ። ከዚያ ወዲህ በቃ ያኔ እያጎቴ የምትሰማች አወቀች፣ ለአጎት ነገር ያለችኝ ተናገርኩት። ለጎቴ ያኔ ላጎቴ ስናገር ልደፍረኝ ቤት ገብቷል ሳይሆን ያስቸግረኛል ብዬ ብቻ ነው የተናገርኩት። ከዚያ የልጁ እናትና አባት ለምንድን ነው እዚህ የማትገቢ ብለው ስሉን ጊዜ ምክንያትሽን ተናገሪ አለበዛ አንቺ የእኛ ዘር አይደለሽም የእህቴ ልጅም አይደለሽም ይለኛል አባቱ። ከዚያ ስል እኔ ምክንያት ህዝ ቤት እንዳልገባ እንዲህ እንዲህ ነው ሳልናገር በፊት እናት አባቴን አስጠሩ ከሀገር ቤት ማለት ነው። ከክፍለ ሀገር አስጠርተው ከዛ እቺ ልጅ እኛ ቤት አትገባም አትቀምስም፣ እኛ ምን ስለምናደርጋት ነው ብሎ ሲያስጠይቁኝ ጊዜ እንዲህ እንዲህ ነው ብዬ ተናገርኩኝ። እኔ በተናገርኩ ወዲህ የሆነ በሰዓቱ እኔ አሁንም እነሱን የሆነ ለማለያየት እነሱን ለማጣላት ያደረግኩ ነገር ነው የመሰለው። እያጎትሽ ልጅ ከሚስቱ ጋር ለማጣላት ነው የመሰለብሽ ማንም አላመነሽ። ምስቱ እንደውም አላውቀችም። እናትና አባት እህቶቹ ጭራሽ አላመኑኝም፣ ይህንን ነገር ስናገር ማለት ነው። አንቺ ሲጀመረ ይሄን ነገር አውቀሽ ሆን ብለሽ ነው የምታይ የምታደርጊው እንጂ። እናትየው ማራ የኔ ልጅ እንደዚህ ያደርግም ምናምን አለች። እሺ በቃ ያንቺ ልጅ እንደዚህ ማረግ ከሆነ እኔ ምክንያት አንጠይቅኝ። እዚህ ቤት የማልገባበት ምክንያቴ ግን ይሄ ነው፣ ምክንያት ችግሬ እሱ ነው ብዬሽ ስል እህትዬው በቃ ልደባደብኝ ተነሰች። አንቺ እንዴት ወንድሜ ላይ ስም እያጠፋሽ ነው ብላ፣ አዎ በወንድሜ ላይ እንዲህ አይነት ነገር እንዴት ታመጫለሽ ብላ ማለት ነው ይሁልሽ እኔ እንደዚህ ነገር ካላመንሽም ብናሞ ያንቺ ፈልተነ ገኝ ግን ሁለተኛ አትጠይቁኝ እዚህ ቤት ስለመግባት ስለማግባት ስላለመግባት ብያልኩም። በቃ ለረጅም ሰዓት ለሶስት አመታት ተዘጋጋን። ከሶስት አመት በላይ እዛው አንድ ግቢ ለጎን ጎረቤት ነን። ታናሽነት አላግቤት ማለት ነው። ከዛ በቃ ሳሳል ገባ ምን ሳልንም መሀል ላይ በዚ እናቱ ቅድሚያ ሞተች። ከዛ በተከታታይ በሶስት ወር ደግሞ አባትዬው ሞተ። የልጁ አባት ማለት ነው። ከዚ ከዛ በቃ የእናትዮውን ለቅሶ ያምኑኝ ሞ ሁለቱም እንደዚህ ወደ ፈታሪ ልጄ እንደዚህ ያላደረገውን አድርጓል ብለሽ ለማለት ምናምን ብላለች። ኛም ወዲህ በቃ የሁለቱን ለቅሶ በኋላ ወደ ቤተሰቦቼ ሄድኩ ማለት ነው፣ የአጎቴን ቤት ለቅቄ። የአጎቴን ቤት ግን ከዛ በኋላ ከለቅሶ በኋላ ነው የለቀኩት። ከዛ እዛ እየኖርን በቃ አሁንም የሚያስቸግረኝ ጀመረ። እኔ አንቺን እንደዚህ ብዬ አጉል ስሟ ወጥተሽ፣ እኔ አንቺን ወይ ገልሻለሁ ይለኛል። እንዴ ያለው አንተ እኔ እንደዚህ ብለህ ከምታሰቃየኝ ብትገለኝ፣ ይሻለኛል። ይሄ ቃሌ ማችም አልተቋረጠም። ሁል ሁሌም ነው እንደዚህ ምን ማለት ነው የሆነ ስራ እየሰራች ነው መሰለኝ። እኔ አደለው ቤተሰብ ኮፒሊንግ ታብታብ አድርጉ እየተቆራረጠ ነው። ኮፒሊንግ አድርጉ። ተናግሮ ለከተ ደውሎ ነግሮታል። እኔ ላለውበት ቤት ማለት ነው እና ተከትሎ መጥቷ ነበረ። ምን ሆኖ ነው ምን ሌላ ችግር አለ እንደምናምን ብሎ ማለት ነውና፣ ከዛ ጠየቀኝ። ስጠይቀኝ ጊዜ ምንም አልሆንኩም። አሁንም ላለሁበት ቤት አጎቴ ነገርኩት። እንዲህ እንዲህ እንዲህ እንዲህ እያደረገኝ ነው አሸናፊ እና እኔ ወደ ሀገር ይሄዳለኝ አልፈልግም። እዚህም ሆኜ ደግሞ አንተ ሳደገኛል ለዚህ ደረጃ በቃኝ፣ አንተ ነህ። ግን ቢሆንም ደግሞ ምስጋና ከባዶ ቦታ እንጠፋ አልፈልግም። ምንም ቢሆን እዛው እናጣበቀ ይጅል ሄድ ብዬ አልኩት። የቲቪውን ድምፅ የልጆቼ ልቀንስባቸው ሄጄ ነው አሁን ይሰማኛል። ቀጥዪ ውዴ፣ ከዛ ብዬሽ ስለው ጊዜ አትሄጂም አንቺ የእኔ ልጅ ነሽ፣ እዚያ አትሄጂም። ለእሱ ብለሽ የፈለገ ነገር ሆኖ ይቀራታል እንጂ አትሄጂም። ይሄን ያክል ጊዜ ሆነሽ እዚያው ተመለስን ከየት ደግሞ ድጋሚ እያለ እድሜሽ ትዳር ውስጥ ነው የምትገቢው ብለዋል። ከስለ ስለኝ ላጎቴ አጎቴ ተው ቢሆንም ባዳግ ብቻ ብኖር ይሻለኛል። የገንዘብ ወንድሜ እንደዚህ እያለ ከሚያሰቃይም ብያልኩት፣ አጎቴ በጣም አዘነ፣ ለቀሰ። ያም ሆኖ ግን የሱ ቤቱ ፈተና እያለ የራሱ የአጎቱ እኔ ያለውበት ቤት የሱ ልጅም ደግሞ አለ፣ ፖሊስ ነው ልጁ ማለት ነው የዚህኛው። እያለ ደግሞ የአንደኛው የራሱ የአጎቱ ልጅ ደግሞ ቀጥለ ማለት ነው። ከዛ በቃ የሆነ በጣም እኔ አንቺን አይችሽ እንደዚህ ሆኝ ምናምን ኢቭን እስካሁን እየደወለ ራሱ ብሎክ አድርገው ይደውላል። በሌላ ስልክ እየደወለ ከዛ አይ አንቺ ፍቅሬን ማትቀባይ ከሆነ ወይ ድግም ተሳስሬ አንቺ እዛ በሰው ሀገር እያለች አሳብደሻለሁ። በቃ ያኔ እኔ አንተ በምታመጣብኝ ነገር ለምንም ነገር ከዚህ በላይ ፍራቻ የለኝም፣ የፈለከውን ነገር አድርግ ብዬ መጀመሪያም ነገር ያለው በለኩ አደን በሰው ስልክ አትምጣብኝ፣ አትደውልብኝ እያልኩኝ ሁሌንም የምጨቀጭቀው እና ብቻ ሀብ ወላሂ እኔም እንደምል አላውቅም ማለት የሆነ ነገር አስደርጎብኛል ብለሽ ታስቢያለሽ አይደለም ሲልሽ፣ አሁን በደውለው ሰዓት ሁሉ እንደሚያስደገምብኝ ነው የምናገር ልጁ ማለት ነው። አይ ማስፈራሪያ ነው ዝም ብሎ አትመኝ እንደዚህ ዐይነት ነገር። አንቺ በእንደዚህ ዐይነት ነገር ታምኛለሽ? እኔ ማላምንበትም ግን ያው የሰው የሆነ እኔ እህትነትን እየነገርኩት እሱ እህቴ ነሽ ብሎ የሆነ እንደ ወንድም እንትን ብሎ እንደ ጠላት ተጠግቶኝ የሆነ በኋላ ራሱ አንድ ነገር ቢሆን የእውነት ኢትዮጵያ ላይ ያለ እራሱ በጣም በጣም ብዙ ፈተና ስልሽ በአንድ በሱ ብቻ ሳይሆን በሁለት የሆነ በቤተሰብ ላይ በቤተሰብ ላይ እንደዚህ ነው። ፈተና ነች ለሁሉም ስናገር በቃ ምንም ነገር ሁሉም ደግሞ የሆነ የእሱ ስም ለማጥፋት ሆኜ እየመጣሁ ነገር እየሄድኩ ነገር ነው። ካላመንሽበት አንቺ ላይ አይሰራም። ዝም ብለሽ አትፍሪ። ይሄ ነገር ውሸት ነው። የማያምንበት ሰው ላይ አይሰራም። የሚያምንበት ሰው ላይ ብቻ ነው አሁን አንቺ ዛጣበማሪያለንአላረኩትም ቦሌካ እራሱ ወላሂ ስል ቁጥር እየቀያየር ይመጣብኛል። ቦሌኪውም እራሱ ማለት ነው። አንቺ ከዛ ቤት መጣች ከሆነ ከእሱ ጋር ለምንድን ነው የምታወሪው?

በኢትዮጵያ ሲም ካርድ ከፍቻ አለው አጥሎ ማለት ነው። ቁጥርሽ እንዴት አመጣ? እኔ ምን አውቃለሁ። አቡ ወላሂ እኔ ምን አውቃለሁ። ያኔ እኔም በራሴ ጥያቄ ሆነብኝ። በቃ ይሄ ነገር ነው። ይኸውልሽ መፍትሄ ከፈለሽ ስልክ ቁጥር አንድ ቤተሰቦች ጋር የምትደዋወይበት አንድ ሲም ካርድ፣ አንድ ደግሞ ማንም የማያውቀው ሲም ካርድ ይኖርሽ። ግን እኔ ጉዳዩ አልተዋጠልኝም። አልዋሽሽም። አስመሳይ አይደለም፣ ዝም ብለሽ አቴንሽን ፈልገሽ ገብተሽ ወላ ሀቡ የሆልሽ ነው። አስመሳይ የሆነ አስመስይም ሰሆን ለቤተሰብ ራሱ ስናገር እንዲህ ነው ያሉኝ ማለት ነው እኔ እንደ ከካላመነችው ከቤትም ስር ይቻለኝ እሱ እንትን ብሎ የጻፈልኝም ማለት ነው፣ የፀፈልኝ እንትን ብዬ ከዛ ቪዲዮ ሰርቼ በልጅነትሽ ስለደረሰብሽ ነገር አይደለም ያልኩት። በልጅነትሽ የደረሰብሽ ነገር ባጎትሽ ልጅ የደረሰብሽ እውነት እንኳን ቢሆን ከዛም በኋላ በጣም ልትጠየፊው ልታወሪው ራሱ አይገባም። አንቺ ግን በተደዋወልን ቁጥር ድግም ተሰራብሻለሁ እያለ ያስፈራራኛል። እኔ እሱ መሆን እኮ አላቅም ድግም ታሰራብሻለሁ ይለኛል። ትድዋ መጀመሪያ ነበር ከዚ እንደዚ ብሎ ስሌን ጊዜ በቃ አንተ የኔን እህትነት አንተ አምነህ ካልተቀበልክ በስልኬም አትደውልም ብያልኩና ቦለኩት። ከቦለኩት በኋላ በሌላ በጓደኛው መልሶ ደውልልኝ። በጓደኛው ስደውል የጓደኛውን ፎቶ አውጣኝና ስክሪንሽት አድርጌ ከዛ የራሱንም አውጣኝና ቪዲዮ ሰራውበት ማለት ነው። ከዚ እህትዩ አይታይሁ ምንሆነ ብቻ ግን አላውቅም እና በውስጥ ጻፈችልኝ። ምን ተፈጥሮ ነው? ምንድን ነው ምናምን ብላ ማለት ነው። ከዛ ይኸውልሽን እንዲህ እንዲህ እያለኝ ነው። መጀመሪያ የሚያስቸግረኝ ነበረ እየነገርኩት ግን አያውቅም። ደግሞ ዞሮ በጓደኛው ስልክ እንዲህ ብሎ ጻፈልኝ ብዬ ከዛ ለእህትዮዋ ማለት ነው። ወላሂ የጻፈልኝን ለእህትዮ ራሱ እንትን አደረኩለት። ድምፅ ያልኩለት። ቤይሩት ነው ሚስት ነው። እስከዛሬ ለምን ድምፁን ሪከርድ አድርገሽ ለሚስቱ ለምን አላሰማሽለት? ለምስቱ እኮ ሀገር ቤት እያለሁ እራሱ ልናገር ነበር። ሀገር ቤት እያለሁ ልናገር ስር እያረግሽ ሆነ። እናትየዋ ከልጅ ከልጄ ምስት እንድታጣ ሀገር ከመጣሽ በኋላ የሚስቱን ድምፁን ቀርተሽ ሰውየው ማትፈልግ ሆነ። እንዳይረብሽሽ የምትፈልግ ሆነ። ድምፁን ሪከርድ አርገሽ ለምን ለሚስቱ አላክሽላት? ከሚስቱ በኳን አላወራም በስልክ እኔ እሱ ብቻ እኮ ነው የሚመጣው እንጂ ከሚስቱ ጓኮን ጀመራል አወራም ያኔ አሁን አትሎ ከቦቴ ገረሱ አላወራም። እሱ ነው የሚመጣው። ኦኬ። ድምፁን ቀርተሽ ለቤተሰቦችሽ እንዲያምኑሽ ለምን አላሰማሻቸውም? ቤተሰቦችሽ ደግሞ ለሚስቱ ያደርሱልሻል። ለእሱ ቤተሰቦችና ለአንቺ ቤተሰቦች ድምፁን ቀርተሽ ለምን አላሰማሻቸውም? የእኔ ቤተሰቦች እያውቃሉ ይህን ነገር። የእሱ ቤተሰብ እኮ ናቸው ማያምኑት። ለሱ ለእሱ ቤተሰቦች ለማያምኑት እንዲያምኑ ደውሎ ሲያወራሽ ሪከርድ አርገሽ ለምን አላክሽላቸውም? አቡ የእሱ ብቻ ነው እንጂ ያለው ስልክ የቤተሰቦቹ ስልክ የለኝም። አሁን ከርዳርጊና ፈልጎ ለጥፈን ቪዲዮ ሰርተን የቤተሰቦቹን አድራሻ እናፈላልጋለን። ቤተሰቦቹ ናቸው ያላመኑኝ ብለሻል። ያሽ ልጅ ነው ቤተሰቦቹ ስልካቸው ከሌለሽ የአንቺ ቤተሰቦችን ቁጥር ያጎቴ ቤተሰቦችን ስልክ አምጡልኝ ብለሽ ተቀብለሽ መላክ ትችያለሽ እኮ ታስልክ እኮ ነው የማይጠቀሙ ውዴ።

ታሪክ ፈጥረሽ አቴንሽን ፈልገሽ የውሸት ታሪክ ፈጥረሽ ካላወራሽ፣ እውነት ከሆነ ለምን ለቤተሰቦቹ ስልሽ፣ አንዴ ስልክ ቁጥራቸው የለኝም። እሺ፣ ሁለተኛ ስማርትፎን የላቸውም። ግዢና ላክ የላቸው ስልሽ፣ ለእህትዬው ልክ ያለው አይሾ አቡ አልሰማሽኝም እንጂ ቆይ እህት የው፣ ልኬላት ሰምታ ዝም ብላለች። እህት የውን ታያትና ያላመሉት እናቱ ሌላኛው እህቱ ልደበድበኝ ነበር አለሽ። ለነሱ ለደበድብሽ ለነበረችው እህትና ለእናትየው ሰው ጋር ልከሽ ሰፈር ሰው፣ ዘመድ የሆነ ሰው ሄዶ እንዲያሰማቸው ለምን አላረቅሽ? በማልናገር የለኝም እኮ ስልክ እኔ። ታዲያ እኔ እኮ አሁን ችግር እኮ ነው ከሱ ውጭ። አሁን ለምሳሌ ለቤተሰቦችሽ ስማርትፎን ስልክ ትገዢና እሱ ደውሎ ሲያወራሽ ሪከርድ ታደርጊና እዛ ስልክ ላይ ኢሞ ወይም ዋትሳፕ ትጭኝና ቮይሱን ትልኪና ያንን ስልክ ቤተሰቦች ጋር ተሪኪውና ዋትሳፕ ላይ ግቡና ያስቀመጥኩትን ቮይስ ስሙት ያቸውና ቤተሰቦች ይሰሙትና ወስደው ለነሱ አጎችሾች አይደሉ እንዴ? ወስደው ያሰሙልሻል። አጎች ቤት አቡ አልተረዳሽኝም። አሁን የኔ እናት አባት ያውቃሉ ይህን ታሪክ እኮ እናትና ባ ያውቁ፣ ያሰሙልሻል እኮ ነው ያልኩሽ እኮ አላመኑኝም፣ አያምኑም። እንዲያምኑሽ ማሳጃሱ ወይስ ሪከርድ አድርገሽ ለምን አታደርሽም? እኮ ነው ያልኩሽ። አውቀሽ ነው ማለት እንዲገባሽ፣ ገብቶኛል። የምትናገሪ ገብቶኛል። አንቺ ከመጀመሪያ የሆነ ልብን ህልሰማሽ ይመስል ይኸውልሽ፣ የልጁ እናት አባት በህይወት እየሉምንም ሆነ ምንም ያልገባኝ ነገር የለም። ያላመኑሽ የልጁ እናትና እህት ናቸው አይደል? አዎ እነሱ እንዲያምኑ የአንቺ ቤተሰቦች ለአንቺ ቤተሰቦች ማስረጃ ቮይስ ስትልኪ ቤተሰቦች ቮይሱን ይዘው ሄደው ይኸው ልጃችሁ ልጃችንን በግድ እያስቸገራት ነው፣ አላመናችሁ ማለት ይሄንን ቮይስ ስሙ ብለ ያሰሙልሻል። እኮ ነው ያልኩሽ። እናትና አባቱ እንደ ሞቱ እኮ መጀመሪያ ነው የነገርኩሽ። እናትና አባቱ እናትየው የዳማራ ቀን ሞተች፣ አባትየውም እንደሱ ተከታታይ በሶስት ወር ሞተ። የነገር ሳይሆን ከሞቱ ማን እንዲያምንሽ ነው አሁን የምትፈልጊ እኛ ጋር የመጣሽ ማን እንዲያምንልሽ ነው እህቱ

ሪፖርት እያደረገችው እንዴ? ኩፈላ ዘንድሮ። በዚህ ስንላት፣ በዚህ መፍትሄዎቹን ሁሉ እየዘጋች መፍትሄ አትፈልግም። ቤቷ ሚስማር በሚስማር ነው። ምን እያደረገች እንደሆነ ጠይቂያት፣ ሀቡዬ። አይ እቺ ሚስማር ሳታዘንብብን እናሱ እርዳት አንፈልግም። በቃ ጠንቋይ፣ መተት፣ ገለመሌ፣ ሚስማር ምናምን አንፈልግም። ባይ ባይ ባይ ባይ። ሌላ አፍቃሪ ሲጀምር በአፍቃሪ ቀን እየገቡ መክሊት አንዴ ጌታቸው ብሬን በላ ብላ ሊቢያ እያለ ሀምሳ አራት ሺህ ጀርመን ሆኖ ደግሞ ራበኝ። እሷ ቤይሩት መዳን ቤት በመቶ ሀምሳ ዶላር እየሰራች እሱ ጀርመን ተቀምጦ የመንግስት ምግብ አልጣፈጠኝም ብሎ ሰላሳ ስድስት ሺህ ብር አስላከ ለሚበላበት። እኔ ለሰው በጣም ስለማዘን ልቤ በጣም ደግ ስለሆነ ራበኝ ሲለኝ የተራበ ዘመድ ጀርመን ተቀምጦ የጀርመን መንግስት የሚሰጠው ብር አልበቃ ብሎት የሚራበው። እሺ፣ አፍቃሪ ብላችሁ ጻፉ። አስተማሪ ታሪክ ወይም የፍቅር ታሪክ አለኝ። እኔ ራሱ ስራይ ነቁ እየሰማት ነበር፣ ልብስ እያጠብኩ ነበር እና አልቻልኩም። አረፋው ፊትሽ ላይ ተረጨ። በሳፋ ነው የምታጥቢው እንደኛ እንደድሮ ረኔን አስገብኝ የገንዘብ ችግር አይደለም። ማሪ ዛሬ ችግር ቀን አይደለም እኮ። ኢትስ ፍራይዴ። የፍቅር ክሊኒክ ነው የፍቅር ክሊኒክ። ፕሮግራም ላይ ገብተሽ ችግር ማውራት ማለት ዳቦ ቤት ገብተሽ ዘይት ካልሸጣችሁልኝ ማለት ነው። ገባሽ? ዳቦ ቤት ትገቢና ወይም ልብስ ቤት ገብተሽ ዳቦ አለ ትያለሽ። ስትይ አይ ሰው የእኛ ልብስ ነው የምንሸጠው። ፕሊዝ ለዛሬ ብቻ በርበሬ ሽጡልኝ እንደማለት ነው። መታለች አስገባ። ተራታያት እናቴ ኦ ታድርቃል እንዴ ደግሞ። እንደ አዲስ ክርክር ከሷ ጋር አትፈልግም። መፍትሄ መፍትሄ ስትሰጧት መፍትሄውን ሁሉ ትዘጋለች። መጨረሻ ላይ ሞተዋል አለች። አንዲት ልጅ አፍቃሪ ነኝ ብላ እየጻፈች ነው። ሞዴሬተሮች ሞዲሬተሮች፣ ኮመንቱ ሮጠብኝ ፕሊስ፣ ቤትዬ ሶፊዬ አላችሁ መስዬ አስገቧት።